ቲክቶክ ላይ ያለውን ፈሳዱንም ጥቅሙንም ጉዳቱንም ተናግረን ይሄ ነገር እንዴት ነው ይቀጥለው ብለን ፈትዋ እንጠይቃለን። ፈትዋ ከተሰጠ በኋላ ግን ሁሉም ሰው መቀበል መቻል አለበት። ይህንን ነው አዋሚራ መሆን ያለበት ሀሳብ ነው የሰጠሁት። ሀሳቤ ትክክል ከሆነ ከገዛችሁ ውሰዱት፣ አልገዛንም ካላችሁም ደግሞ መተው ትችላላችሁ ማለት ነው። እንጨርሳለን። ኸይር ነው። የሱታስ ሀሳብ በእርግጥ የሚያስማማን ሀሳብ ነው። ስለዛ ይሻላል፣ ልጁ ቢመጣ ጥሩ ነበር። ወንድማችን ኔትወርክ ይሰማል። አፎን ኔትወርክ በጣም አዛውኗል። እንትን ማን ነው ጀማል? ሀላል ካለ እስኪ አንድ ቁጥር ጻፍልኝ። ኔትወርክ ይሰማቸዋል። ሀባይብ ያነሳው ሀሳብ አሪፍ ነው፣ ግን ቅድም ነበር ፈትዋ መስጠት የነበረበት። ፈትዋ ለመጠየቅ የእሱን ፍቃድ መጠየቅ አስፈላጊ አልነበረም። በጣም አባበል ነው። ከመጣ አሪፍ ነው ግን የሚመጣ አይመስለኝም። ፍቃዱ ካለው ግን ፍቃዱን ልኮ የአጋባ የሚለውን ፍቃድ መስማት እንፈልጋለን። የአጋባ የሚለው ፍቃድ ግን ከሌለ ግን እየሰራ ያለው ህገ ወጥ እንጂ በተሰጠው ፍቃድ ላይ ተመርኩዞ አይደለም እየሰራ ያለው ልጁ ማለት ነው። አቡ አሚራ ይሰማል። አንዱ እኔ ኔትወርክ አዛ ነው። ዛሬ በጣም ጥሩ አይደለም ኔትወርክ። ይሰማለሁ እኔ ኔ ይሰማል። ትሰማለ አቡ አሚራ ትሰማለ? እስኪ ይሰማለ ዋው አረብ ይቀጥሉላቸው አሁን ዋው አረብ ያለ ድስ ቀጥል። አንድ አንድ ጊዜ አካሄድን አድርገው አንድ አንድ ሺህ ዘጠኝ መቶ ሰው አለ እና ለእህት ለወንድሞቻችን እዚህ ጋር ምክር ማስተላለፍ የምትፈልጉት ነገር ካለ ምክር እንትን በሉ። እሺ ኸይር አቡ አሚራ አሁን ጀማዲ ይመለስ ይችላል። አካሄዳችንን ያንተ ቤትን አይደል እንድታስተካክለ ስለፈለግኩ ነው ፖለቲካ ምጭወት የለበትም። እኛ ምጮት የለብንም። ሀቅ ነው ብለን እስካለን ድረስ ማለት ነው። ለምሳሌ እኛ ጥያቄ ስንጠይቅ አካሄድ ብሎ ማቋረጥ የለበትም። ከባድ ጥያቄ የመሰለው ቦታ ሲደርስ ፊውቸሪንግ መግባት የለበትም። ይህን ነገር ላይ የአንተ አስተካክል ስለ እሱ በሱ በመራን መንገድ ነው። ሀበሻም ልክ ነው። በጣም በቃ የሚያናዱ ነገሮችን እያደረገ እየታጠፈብን ነው። ተመልሶ ሲመጣ አሁን በሌለበት ስለእሱ አናውራ ተመልሶ እስኪመጣ ድረስ እንጠብቀው፣ ግን አካሄዶችን አንተምራቸው። እኔ ጥያቄ ልጠይቅ ከፈቀድከልኝ እስክጠይቀው ድረስ ያዳምጠኝ። ሁለተኛ ደግሞ እኔ አምስት ጥያቄ ከጠየቅኩት ሁለቱን አይመልስም። በቃ እንዲህ ወንበር ላይ እየተሽከረከረ ብናምን አይደለም፣ ጽፎ አምስቱንም ጥያቄ ይመልስልኝ። ይህን ነው ጨርሻለሁ። አቡ አሚራ አፉ ሎኝ ምክር ላልከው ምክር ልስጥ። እኔ ስለሱ አላወራም እኔ የሴት ልጅ አባት ነኝ። ነቢዩ ዓለይሂ ሰላቱ ወሰላም መጨረሻ ላይ ሐጅተል ወዳዕ ላይ እንደ ሰላት አደራ ብለውን የሄዱት በሴቶቻችሁ፣ ወማ መለከት አይማኑኩም እንደዚሁም ደግሞ አሌይኩም ቢሱንነቲ ወሱነት ልኹለፋኢ ራሺዲን ብለው ነቢዩ ዓለይሂ ሰላቱ ሰላም የተናገሩት። እባካችሁን እህት ወንድሞች ይህ ነገር ቤታችን ላይ ገብቶ በምናቀው። እኔ እንደዚህ ስላችሁ እጅግ በጣም ብዙ ኤቪደንስ ስላለኝ ነው፣ ብዙ መረጃ ስላለኝ ነው። እንዲህ ደምንባ ደምንባ ያለቀሰች እህት አለች፣ እኔ ጋ መረጃ አለኝ በደንብ። እና በቃ የፈለገ ከጀነት የመጣ ባለምን አይሆንም። እዚህ ሚዲያ ላይ የምታገኙት ወንድ ይቅርባችሁ። በእናጋባለን ስም የሚያጭበረብሩ ሌቦችን ተጠንቀቁ። ማፊ ዶኔሽን ማፊ ማጋባት። ሁሉም ሌባ ነው። እርዳታ የሚባል የለም፣ ጋብቻ የሚባል የለም። እና እባካችሁን ተጠንቀቁ፣ በቃ ተጠንቀቁ፣ እራሳችሁን ጠብቁ። የፈለገ እንደው በቤተሰብ በምናቀው በመሀከላችን ማለት ነው ወሲላ ኖሮ እንኳን ብናገኝ ራሳችንን አናጋልጥ። አላህ የሰተረው ነገር ተሰትሮ እንዲቀር ነው። አላህ የሰተረው ሐታ ሚወራ ኢልሕጃብ ነው ያለው። ስታወሩ እንኳን እባካችሁን እባካችሁን፣ እራሳችሁን ጠብቁ፣ እራሳችሁን ጠብቁ። እንግዲህ እየተመለከታችሁ መረጃውን አውሩ ማለት ስለምን መረጃ እናውራ? እሱን በአደባባይ ከፈለገ በአደባባይ ይዘንለት እንወጣለን። ዶክመንት የገባበት ገንዘብ የገባበት መረጃ አለን የቪዲዮ መረጃ አለን። ስሙን እየጠቀሱ የተናገሩበት ማለት ነው። ስሙን እየጠቀሱ የተናገሩበት የቪዲዮ መረጃ አለን። ገንዘብ የከባበት ስሊፕ አለን። ሁሉ ነገር አለን። ግን እንደ ኡመት ማለት ነው እንደ ኡመት ልእስላም ለእስልምናችን፣ ለአማኙም ለእምነቱም ይሄ ነገር አስፈላጊ አይደለም። የአብዛኛውን ምእመናን ራእይ ይዘን አንፈልግም ካለ ማቆም ነበረበት። ነገር ግን የሚፈልጉኝ አካሎች አለ እያለ ነው። ይሄ ምንድን ነው? የግል መስልሐው ነው ማለት ነው። የግል መጠቀሚያ ነው ማለት ነው። ስለዚህ መጠቀሚያ ንሁን፣ ኢንሻአላህ ሁላችንም በምንችለው መንገድ በመሄድ በኡመቱ ስም በዲን አልእስላም ስም እየተነገደብን ነው። ካፊሩ አይደለም ለዚህ ነገር ሰለባ የሆነው የኢስላም ኡማ ነው ለዚህ ነገር ተጠቂ ሰለባ እየሆነ ያለው። እኛ ደግሞ እንደ ሙስሊም ማድረግ ያለብንም በየፊናችን እያደረገ ነው እናደርጋለን፣ ኢንሻአላህ ደግሞ አላሁ ስብሓነሁ ወተዓላ ደግሞ ፍርዱ ሩቅ አይደለም። ለእያንዳንዱ ሰው አልጀዛኡ ቢጅንስ ለአመል ነው፣ የእጁን ይሰጠዋል። ግን እስከዛ ድረስ ሁላችሁም ራሳቸው ሸብቁ። ድምፅ ይሰማቸዋል። አዎ ይሰማል ድምፅ ይሰማል ያቡ አሚራ ኢትዮጵያ ድምፅ ይሰማቸዋል። ሀባይብ አፎን ድምፅ የሚሰማቸዋል አላህ ካለ ነዛሬ ማታ ተላ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ጀምሮ ትልልቅ ውሳዞቻችን፣ ወንድሞቻችን ባሉበት ሰፊ የሆነ ፕሮግራም በዚህ ጉዳይ ላይ እናወራለን። ሐራም ነው ሐላል ነው የሚለውን ይዘን ብናወራ ሞር የተሻለ ነው። ሀበሻም እንዳትቀር ሙሉ መረጃ አለን የምትሉ ግባሉ እሱም ደግሞ ያለኝ መረጃ የሚለውን ያጠናክርና ድንገተኛ እንዳይሆንበት ዝግጅ በዛ መልኩ ሞር የተሻለ ግን እንዳልኳችሁ አግሬሲቭ አንሆን። ሁላችንም አዘ ሙስሊም ያው ለመስላሓ ስለሆነ ለኡማው መስላ ስለሆነ የምንወያየው የምናወረው። እሱም ችግር ካለበት አምኖ፣ እናንተም ደግሞ የምትናገሩ ስጠት ከሆነ ተነጋግረን፣ በዛ መልኩ አፉ ተባብለን ብንሄድ፣ ምክንያቱም ዘንብ ነው እያጠብን ያለ ነው ይሄ ከሌ ይሄ ከሌ ስንል አላ ሱብሃነ ወተዓላ መጨረሻ መልቅያማ ላይ ብዙ ነገሮችን አፉ በለን ያልከን እንምርልሃለን። ግን የሰው ሀቅ ሲቀር ነው። እና በስድም በምንም ዘንባና የሰው ዘንብ እንትንዳንል መሳዳቡት እንትተን የሚጠቅመውን ነገር መቆም ካለበት ሽቁመ። አቡ አሚራ ጀዛከ አላህ ጥሩ ብለሃል። ባረከ አላህ ፊኩም። ሰላሙ አለይኩም ረመቱ በረካቱ በተመረጀ መራ ጀዛካላ ላደረከው ነገር በጣም ጀዛካላ ብያለ ወላ ትልቅ ነገር ነው። ትልቅ እሹ ነው። ሰዎች ነቀላ እንዳያዩት አንደኛ ከአላህ ዘንዳ ትልቅ የሚያገኝ ሴቶችን እንግዲህ በዚህን ያህልትን ካሉ ወንድማችን ደግሞ ኤናሰው ደግሞ ተው ተብለ ውስታዝ ወሒድ የጠየቁ ጥያቄ ምርት ጥያቄ ነው። አሁን ይሄ ነገር በቃ ይቅር ብትባልና ተው ብትባል አልተውም ማለት እኮ የለበትም እንዴ ህዝብ ጀማ ያልፈለገው ነገርን በቃ እንትኑ ያላል ነገር እኔ ለግድ እኔ ትኔ ነውና አልተውም ማለት የለበትም አሁን እዚህ ጋር እንትን ከምለው ነገር እንደ ሀሜትም አላማ ልጁ ባግራውንዱም ምንም ነገር ግን ሙስሊሙ እማ አይ ይሄ ነገር ተው ካለ አልተውም ወይ ካለ ውስታዝ ውሒድ እተዋለው ማለት ነው ያለበት እ ስለዚህ አሁን ያደረገ ከሆነ ጀዛኩሙላ ኸይር፣ እንሻላህ ማታ ሁሉ የሚገናኝ ጥሩ ነገር ነው። ወለሞች አለበት መካከሉ በረካ ነው። ከሀገር ውጭ ያለ ሰዎች የሚያሳብስተው እዛ ከቀርባቸው የምታዩ ሰው ሞር ትረዳላችሁ እናስባለን። ባረከላ ፊኩም ጀዛኩሙላህ። ሰላም ወረህመቱላሂ ወበረካቱህ። ኡስታዝ ሳዳት ሐፊዘሁላህ ከተመቸው ደውለትና እስኪ እሱንም አናገረን፣ ኡስታዝ ሳዳትም በተገኘበት እንደዚሁ ሰፋ ያለ ፕሮግራም በዚህ በሚዲያ ላይ ጉዳይ ስላለው ስለ ማው ችግር ስለ ትዳር ያው ሰው ይፈልገዋል። ትዳርን ትዳር እኮ ጥሩ ነው፣ ማን ይጠላል? ትዳር ትዳር ዙርያን የምተካበት ንስል ማን ንስዲ የሚኖርበት ትልቅ ትልቅ ጸጋ ነው። እና ትዳርን የሚጠላ የለም። ግን አካሄዱ እንዴት ነው? ይህ ይሄድንበት ያለው አካሄድስ እንዴት ነው? ተገቢ ነው አይደለም የሚለውንም እንድንወያይበት አላህ ከለማታ ማታ ከምሽቱ ሶስት ሰዓት ጀምሮ እንገኛለን ውሳ ሳዳትንም ደውለትና ስላለ ሁኔታ ሰብሰብ ብለን እንደዚሁ እናወራለን እስካሁን እዚህ የነበራችሁት ወንድሞቻችን አላህ ያክብራችሁ ደስ ብሎናል ስለመጣችሁ ማው ጉዳዩ አሳስበናል ብላችሁ በመገኘታችሁ ደስ ብሎናል ያው መዋያቱ ጥሩ ነው የምትሰዳደቡ ሰዎች ግን ተው ይህን አቁሙ አትሰዳደቡ አላህን ፍሩ መሳደብ ባህሪያችን አይደለም ነቢያችን ስላሰለም ብዙ ያደረጓቸውን የበደሏቸውን እንኳ ልበቀለለ ሲላቸው ጅብሪል ዓለይ ሰላም ምንድን ነው ያሉት የሙን የምንጠቅም ሰው አልሆንም። እንደዚህ የበቀል ሰዎች አንሁን፣ የሰደብ የዘለፋ ሰው አልሆንም። ግር ብለን መሳረብ ሳይሆን እስኪ በሐዲስ፣ በቁርአን፣ በፈትዋ እንዴት ነው እስኪ እንነጋገር ብለን እርስ በእርሳችን ተመካከር ያሉንን ጉድለቶች ምን የምናረምበት ነገር መሆን መቻል አለበት። ይሄ ነው። በቃ ላይ ጠብቃችሁ፣ እኔ እናንተ ጋር ያው ማወራበት እስካሁን ላይቭ ላይ ቁጭ ብዬ በእራስ የአፓርታማውን አንድ አስር ሜትር ሽጬ ነበር። ጠብቃችሁ ተበቃቸው። ዶሮ ብታልም ጥሯን ያናርል። በዚህ አጋጣሚ አብራችሁ ስለቆያችሁት ወንድሞቼ፣ ስለ ኮምቦልቻ አፓርትመንት የጠየቃችሁ አላህ ያክብራችሁ፣ ደስ ብሎኛል። ሙሉ ለሙሉ ሽጠን ጨርሰናል። ኮምቦልቻ አፓርትመንት የመጀመሪያ ዙር ሙሉ ሽያጭ በአንድ መቶ ሀያ ሰው ቤት ባለቤት ለማድረግ አንድ መቶ ሀያ ቤቶችን ሽጠን ጨርሰናል። በቀጣይ ዙር በቅርቡ ደግሞ እንጀምራለን። ይህም የሚሆነው መቼም አላህ ስብሃነሁ ወተዓላ ፈቅዶ እና ወዶልን ከዛም በመቀጠል በታችን ከዛ በመቀጠል ደግሞ እናንተ ወንድሞቻችን እዚህ ሚዲያ ላይ በምታግዙን መልካም ስራ ነው እና የምንለቀውን ቪዲዮ ሼር፣ ኮፒ ሊንክ የምታደርጉ በሀሳብ በሞራል የምታግዙኝ ያገዛችሁ፣ እውነት ወንድሞቼ ምስጋና ይገባችሁ፣ አላህ የጠበቃችሁ ሁላችሁም፣ ላላፊ ይወዳችኋለሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ይኩ ከቆየሽ ከገባሽ ቆየሽ እና ያው ሀሳብሽን ሳልሰማ እንዳልወጣ ብዬሽ ነው። የምትይው ነገር አለ አሰላም አለይኩም። በመጀመሪያ እድሉ ስለሰጠኝ አመሰግናለሁ እና ከመጀመሪያ ጀምሮ ስከታተላችሁ ነበር እና ወላ ማሻላ። እኔ ምን ምለው ሀሳብ የለኝም። ቅድም ትንሽ ተናደው በእርጋታ እሱንም አንተ እንዳልከው ሁሉም ነገር ላይ ይር ሊሆን ይችላል እና ማይሆን ከሆነም እናንተ አሊሞቹ አላችሁ እኛ ከጎናችሁ ነን ሁሌም ለዚሁ ነው እና ጀዛኩም ላ። እሽ እናመሰግናለን። ያው እኛ ጣሊቦች ነን፣ እኛ ተማሪዎች ነን። ሸይኮቹ ማታ ይመጣሉ፣ አብረን እናደምጣለን። አላ ማሜቴዮ በዱባይ እና አካባቢዋ ያላችሁ ዘጠኝ መቶ አርባ ሰዎች ወደ ኢትዮጵያ ወደ ሀገራችሁ ካርጎ መላግ የምትፈልጉ አስቸኳይ ካርጎ ከፈለጋችሁ ማሜቴዮ ፎሎው እያደረጋችሁ እቃችሁም በታማኝነት ሀገራችሁ ድረስ ያስገባል። የአንድ ሰው እድገት የሁላችንም እድገት ነው። ሰውን ለማሳደግ ሰውን ለማገዝ ለመርዳት ሁላችንም እንተባበር። አሉባልታ ቦታ ከምንገኝ በሃይማኖታችን፣ በሶሻል ላይፍ እንዲሁም ደግሞ በስራ በኩል እየተገናኘን ወንድሞቻችን እንጠቃቀም። አሜቲውን ፎሎ አድርጉትኝ። ወዳችኋለሁ። ሰላም አሌይኩም ወራህመቱላህ በረካቱ።